ሰላም ሰላም የዩቲዩብ ቻናላችን ተከታታዮች ዛሬ የምናየው የአዲስ አበባ የቤት ክራይ ዋጋ ስንት ገባ በሚለው ዛሬ ፕሮግራማችን ካለንበት አካባቢ አንፃር ቅናሽ የክራይ ዋጋ ያለውን የጎሮ ስላሴ ኮንዶሚኒየም ከስቱዲዮ እስከ ባለ ሶስት መኝታ የክራይ ዋጋ በዝርዝር እናሳያችኋለን። የሚገኝበት አካባቢ ከሰሚት እና ከጎሮ መሀል ሲሆን፣ በተላለፈው ብዙ ጊዜ ስላልሆነው ብዙ ሰው ስለማያውቀው የክራይ ዋጋውን ከሚገኝበት ቦታ አንጻር ርካሽ የሚባል ነው። የጎሮ ስላሴ ኮንዶሚኒየም የስቱዲዮ ስፋት 35 ካሬ ሲሆን የክራይ ዋጋውም በሁለት ከፍልን ቀኘዋለን። አንደኛ ደረጃ አድርገን የምናየው ሴራሚክና ኪችን ካቢኔት ያላቸውን በጥሩ ፊኒሽንግ የተሰሩትን ከ10000 እስከ 11000 ክራ ያያሉ። ከስቱዲዮ እንደ ሁለተኛ ደረጃ አድርገን የምናያቸው ሲሚንቶ ወለልና ኪችን ካቢኔት ያልተገጠመላቸው ቤቶች ከ7ሺህ እስከ 8ሺህ ይከራያሉ። ባለ አንድ መኝታ ካሬዎች 59፣ 64፣ 67 ሲሆኑ የኪራይ ዋጋቸውን በሁለት ከፍለን እንቃኘዋል። አንደኛ ደረጃ አድርገን የምናየው ሴራሚክ እና ኪችን ካቢኔት ያላቸውን በጥሩ ፊኒሽንግ የተሰሩትን ከ12ሺህ እስከ 13ሺህ ይከራያሉ። ከባለ አንድ መኝታ እንደ ሁለተኛ ደረጃ አድርገን የምናያቸው ሲሚንቶ ወለል እና ኪችን ካቢኔት ያልተገጠመላቸው ቤቶች ከ10000 እስከ 11000 ይከራያሉ። የባለሁለት መኝታ ካሬዎች 72፣ 83፣ 89 ሲሆኑ የኪራይ ዋጋቸውን በሁለት ከፍለን እንቃኘዋለን። አንደኛ ደረጃ አድርገን የምናየው ሴራሚክ እና ኪችን ካቢኔት ያላቸው በጥሩ ፊኒሽንግ የተሰሩትን ከ14000 እስከ 15000 ይከራ ያሉ ከባለ ሁለት መኝታ እንደ ሁለተኛ ደረጃ አድርገን የምናያቸው ሲሚንቶ ወለልና ኪችን ካቢኔት ያልተገጠመላቸው ደግሞ ከ15000 እስከ 16000 ይከራ ያሉ የባለ 3 መኝታ ካሬዎች 110፣ 115፣ 117 ሲሆን የኪራይ ዋጋቸውም በሁለት ከፍለን እንቃኘዋለን። አንደኛ ደረጃ አድርገን የምናየው ሴራሚክ እና ክችን ካቢኔት ያላቸውን በጥሩ ፊኒሽንግ የተሰሩትን ከ19000 እስከ 22000 ይከራያሉ። ከባለ ሶስት መኝታ እንደ ሁለተኛ ደረጃ አድርገን የምናያቸው ሲሚንቶ ወለል እና ክችን ካቢኔት ያልተገጠመላቸው ቤቶች ከ17000 እስከ 18000 ይከራያሉ ከሚከራዩበት ዋጋ ቀጥለን የምናየው የሰሚት ኮንዶሚኒየም መከራየት ስለሚያስብ ሰው አካባቢ ጥሩና ጥሩ ጎንና ድክመቶቹ ይሆናል። ከጥሩ ጎኑ ስንነሳ የመጀመሪያው ትራንስፖርት ነው። ከትራንስፖርት አንፃር ከጎሮ አደባባይ ከሁለተኛ በርና ከሶስተኛ በር የሚነሳ የቦሌና የመገናኛ ታክሲ፣ ከሁለተኛ በር የሚነሳ ወደ ጎሮ ወደ ፍየል ቤት ወደ የተባበሩት የሚሄድ ታክሲ፣ ከሶስተኛ በር የሚነሳ ወደ ተለያዩ አቅጣጫ የሚሄዱ ባሶች ይገኛሉ። ሌላው መብራት እና ውሃ ነው። ሁሌም ባይሆንም በአንፃራዊ በብዛት ይኖራል። ከአገልግሎት ሰጪዎች አንጻር ብዙ ትምህርት ቤቶች፣ ሱፐርማርኬቶች፣ መዝናኛ ስፍራዎች፣ ክሊኒኮች በአቅራቢያ ይገኛሉ። እንደ ድክመት ያየናቸው ነገሮች ትራንስፖርት ጠዋት ላይ ብዙ ሰልፍ መኖር፣ ማታ ከሁለት ሰዓት በኋላ ትራንስፖርት አለመገኘት፣ በስራ መግቢያና ማውጫ ሰዓት ወደ ቦሌና መገናኛ የሚሄዱ መንገዶች ክራውድ መሆን ናቸው። እንደ አጠቃላይ ባደረግነው ቅኝት ኮንዶሚኒየም ለመኖር አመች የሚባል እና የክራይ ዋጋ በቅርብ እንደተላለፈው ኮንዶሚኒየም ጥሩ የሚባል ሆኖ አግኝተነዋል። ለዛሬው የነበረን ፕሮግራም የተከራየንበትን አካባቢ ለመቀየር ላሰበ የት ብቀይር ምን አገኛለሁ ብሎ ለሚያስብ ሰው ጥሩ ግንዛቤ የሚሰጥ እንደሆነ ተስፋ እናደርጋለን። በቀጣይም ቅኝትና የዋጋ ደሰሳ እንድናደርግላችሁ የፈለጋችሁትን ሰፈር እና አስተያየታችሁን በኮሜንት ላይ አስቀምጡልን። ስለተከታተላችሁን እናመሰግናለን።